ለምንድን ነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው? ለምንድን ነው የዚህ ልጅ አካውንቱ ብቻ አይደለም ምላሱ ሊዘጋለት ግድ ይላል። ይሄ ልጅ ያለበት አካባቢ ያላቸው ሙስሊሞች አላችሁ፣ እርግጠኛ ነኝ። ሂዳችሁ እሱን መዘየር አቅቷችሁ ነው? ሂዳችሁ እሱን ልክ ማስገባት አቅቷችሁ ነው? ወላይ ነው መላችሁ። ይሄንን ቪዲዮ አይታችሁ ሁላችሁም ዘመን እንዳትሉ፣ እኛ ሙስሊሞች በትንሹ እርምጃችን መልካም የእኔ ተወዳጆች፣ አንድ ሁለት አንድ ትሉል ይፈልጋለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 እንዲሁም ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ጀምሮ የተናገረው አለ ለሚያሳድዷችሁ ጸልዩላችሁ፣ ለሚረግሟችሁ መርቋቸው ይላል። እቺን እህታችንን ብንመርቃት ምን ይመስላችኋል? እንድገደል የሞት አዋጅ እያስነገረች ስለሆነ ክርስቶስ አስቀድሞ ምን ብሎ ነግሮናል እኛ በዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 እስከ 2 እንዳትሰናከሉ ተጠንቀቁ ከምኩራብ ያወጧችኋል የሚገድሏችሁም እንኳን ይመጣል ያንን የሚያደርጉት እኔንና አብን ስላላወቁ ነው እነሱ ደግሞ እግዚአብሔርን ያገለገሉ መስሏቸው ነው ይላል ሶ እሷ አሁን ለአምላኳ ለምታመልከው በሀሳቧ ማለት ነው ለፈጠረችው አምላክ መሐመድ ለፈጠረላት እኔን አርዳ አላህን ልታስደስት እያሰበች እንዴት አንዶን ይጠፋል፣ እፎይን የሚያርደልን እያለች ነው ማለት ነው። እኛ ግን አስቀድሞ ክርስቶስ ምን ብሎ ነግሮናል? እኔን የምትከተሉ ከሆነ ከምኩራብ ያወጧችኋል ይገድሏችኋልም ብሎ ነግሮናል። ለዚህም ነው ይህንን አዋራ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ ሲናገር ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል ከክርስቶስ ፍቅር ማን ይለየናል? ራብ፣ ስደት፣ መከራ፣ ጭንቀት፣ ፍራት፣ ሴፍ ማን ማን ሊለየን ይችላል? ሌላ ማንም። ምክንያቱም ቀኑ ሙሉ አለ ስለ አንተ እንደሚታረዱ በጎች ተቆጠርን ይላል። በዚህ ሁሉ ግን ከአሸናፊዎች እንበልጣለን። ከፍታ ቢሆን፣ ዝቅታ ቢሆን፣ ሀያላት ቢሆኑ፣ ግዛታት ቢሆኑ፣ መላእክት ቢሆን፣ ወቴቨር ማንኛውም ቢሆን፣ ነገስታት ቢሆኑ፣ ፍጥረታት ቢሆን፣ የሚመጣው ቢሆን፣ ያለው ቢሆን ሁሉም ከክርስቶስ የሚበልጡ አይደሉም እና በክርስቶስ ከሁሉ ከአሸናፊዎች እንበልጣለን። ስለዚህ የአራጅ ክለቦች ተሰባስበው ቢዝቱ እኛ የያዝነው ክርስቶስን እውነትን ስለሆነ አስፈራንም ማለት ነው፣ አንደነግጥም ማለት ነው። መሐመድ ግን ምን ይላል? እኔ የመጣሁት ሰዎች ሁሉ ላይላ ለላሃ ስኪሉ ድረስ ልጋደል ነው። እንደዛ ካላሉ ንብረታቸው፣ ህይወታቸው አይጠበቅም የሰየፏታል፣ አለ። ያው እንደምታዩት፣ አዲሱን ሳይ ሙስሊም 21 ኤን መመልከት ይቻላል ማለት ነው። እንዲሁም መሐመድና አላህን የተናገረን አለ፣ እጁን እያፈራረቁ አንድ እጁን ከዛ፣ አንድ እጁን ከዛ፣ እግሩን ከዛ፣ ሁለተኛ እግሩን ከዛ፣ አንገቱን እየቆራረጡ መግደል ነው ሱረ አልመኢዳ የማዕድኑ ምዕራፍ አያ 33 ላይ ስለዚህ መሐመድን መናገር ማለት ልክ መሐመድ ላይ ጦርነት እንደመክፈት ስለሆነ አካላቶቹን ቀስ ቀስ እያሉ እየቆረጡ አሰቃይቶ መግደል ነው ይላል። ችህታችን በዛ መሰረት ነው አሁን እኔ እንድገደል ለዚህ አይነት አዋጅ ያስነገረችው ማለት ነው። ስ ግን ኡስታዞች ሸውልሸው እንደዚህ ነው እኛ አስተምሮ ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አንተ ነ አንተ ነ በቃ አየሁ ይን አምላክ ይታያለ ይህን ሽማግሌ አየው። ይህን ሽማግሌ ከዚህ ሰውዬ ጋር ገጽ 156 ላይ ከንፈር ለከንፈር ተሳስሞ ይህ ኡስታዝ አሁን ደጋግሞ ክርስቶስ የማባጺውንን ሳመው የሚል ደጋግሞ በየጊዜው ይሰራል ማለት ነው። ደጋግሞ ለዚህ ምላሽ የሰራሁትን ትናንትና ዲዩት ያደረኩትን ቪዲዮ እዚህ ቪዲዮ ላይ ግቡና አዳምጡት። አጥጋቢ ምላሽ ሰጠንበታል። ነብዩ የራሱ ነብይ የወንድ ብልት እንደሚጠባ አሳይተንበታል ማለት ነው። ዛሬ ግን እችን አዲስ ያል ነቢይህ የሰው ምላስ ይጠባል፣ የወንድ ልይ ምላስ ይጠባል። ነብይ የወንድ ልይ ምላስ መጥባት ብቻ ሳይሆን የአባታችሁን ብልት እንድትነክሱ እንድትስሙ ነብይ አዟል። ወንድ ሆኖ የወንድ ብልት እንዲያዝ ያዘዘ ነቢይ መሐመድ ብቻ ነው። በገነት ውስጥ ደግሞ እንደ እስልምና ግብረ ሰዶም የተፈቀደ ነው። በገነት ውስጥ በእስልምና ገነት ውስጥ ግብረ ሰዶም የተፈቀደ ነው። ይቻላል፣ ሀላል ነው፣ ክልክል የለም። ስለዚህ ነቢይህም ማ ሊያገባው ይችላል። ቻሌንጅ አድርጋለሁ፣ አንድ ጥቅስ ልታመጣልኝ አይችልም። በገነት ውስጥ እንደ እስልምና በቁርአን ላይ አንድም ቦታ ላይ በገነት ውስጥ ግብረ ሰዶም ክልክል ነው የሚል ሀዲስ ላይ ራሱ በግብረ ሰዶም በገነት ውስጥ ክልክል ነው የሚል የለም። ስለዚህ ነብያችሁ ማ ሊያገባው ይችላል። ነብያችሁ ወንድ ሊጥ ብልት ይስማል። በገነት ውስጥ የእናንተን ይስማል አይስምም? እሱን ቻሌንጅ አደርጋለሁ። ታመጣልኛለሁ ይ ድቤት በዚህ ጠራሃለኝ። ግብረ ሰዶም ይቻላል አይቻልም በገነት ውስጥ? እንደገና ደግሞ ነቢይህ እንደዚህ አይነት ነገሮች ያደርጋል አያደርግም? እኛ ጋር የምታነሳውን ታነሳለህ፣ ድቤት ታደርገኛለህ። ፍላጎቱ ካለ ድቤት አድርገኝ ማለት ነው። በተረፈ ይሄ ነው ሳነኩን አልነካናችሁም። አስተምሮታችሁን ነው ያጋለጥ ነው የነቢያችሁን ልምምድ ነው እንዲያወጣ ነው። ከዚህ በላይ ግን የከፋ ልምምድ አለ። እህታችን ይህንን ቪዲዮ ተሰሚያለሽ፣ ሼር ያደርጉልሻል ነቢይሽ ከዚህ በላይ ያደረገው ልምምድ አለ እና ያንን ብናወጣው ሜይ ቢ ምን ሊሰማሽ እንደሚችል አይነው። ግን ውስታዞችሽ እንደሚቀጥሉ ከሆነ የወንድ ልጅ ብልት መሳሙን፣ እና መላሱን መጥባቱን ብቻ ሳይሆን ሌላ በጣም ቀፋፊ ነገር እናወጣለን። ሜይ ቢ መውጣቱ አይቀርም ውስታዞችሽ እንደሚቀጥሉ ከሆነ ቴንክዩ።